የዓለም ጦርነት አሰላለፍ እየለዩ ነው። ስለ ኢራን የተሰጠው የነጩ ቤተ መንግስት ውሳኔ፣ በስውር የጦር መሳሪያዎችን ይዞ ወደ ኢራን የበረረው የቻይና አውሮፕላን፣ ኢራን በእስራኤል ላይ ሌሊቱን የሰነዘረችው የሚሳኤል ጥቃት፣ የሩሲያው ፕሬዝዳንት የቭላድሚር ፑቲን ማስጠንቀቂያ። የተወደዳችው የአደይኒውስ ቤተሰቦች እንደተለመደው በቀናት ሳይሆን በሰዓታት ውስጥ ምን ተፈጠረ የሚለውን አዳዲስ መረጃዎች የሚያደርሳችሁ አዴኒውስ እነሆ ዛሬም በሰዓታት ውስጥ ምን ተፈጠረ የሚለውን ይዞላችሁ መጥቷል። እናንተም ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ አብራችሁን ሁኑ። ወደ ዕለቱ መረጃዎች እናልፋለን። ከሳምንት ባልበለጠው የእስራኤልና የኢራን ጦርነት ብዙ ክስተቶች ታይቷል። ብዙ ጥቃቶች ተሰንዝሯል። ጉዳዩ የሁለቱ ሀገራት ሳይሆን የዓለም የራስ ምታት ሆኗል። ጭራሹንስ ባስ ብሎ ጦርነቱ የሁለት ሀገራት መሆኑ ቀርቶ ዓለም በሁለት ጎራ አሰላለፍ እየሆነች እንደሆነ እያሳየ ነው። በዛሬው ለውሊት ከወደ ነጩ ቤተ መንግስት አንዳች ውሳኔ የተላለፈ የፕሬዝዳንት ትራምፕ ቃል አቀባይ ካሮናይል ሌቤት ለሚዲያዎች በሰጡት መግለጫ ትራምፕ በኢራን ጉዳይ ግልጽ የሆነ የጦርነት ዘመቻ ለመግባትም ሆነ ላለመግባት፣ ጥቃት ለማድረስም ሆነ ላለማድረስ የሁለት ሳምንት ጊዜ ብቻ መስጠታቸውን ገልጿል። ውሳኔውን ቃል በቃል ያነበቡት ቃል አቀባዩ አለምን ያወዛገበ ሌላም ነገር መናገራቸው ተሰምቷል። ኢራን ራሷን ኒውክሌር መታጠቋን የሚገልጽ አንድም ነገር የለም፣ ለዛም ልበቃ እንደሆነ ደርሰንበታል ብለዋል። በዛሬው ሌሊት ኢራን ታይተው የማይታወቁ ሚሳኤሎችን በማስወንጨፍ ኢራንን በቶን እሳት እንድትነድ አደረገች። ጥቃቱን ከማድረስ ወደኋላ ኋላ ያላለችው ኢራን በምክትል የውጭ ጉዳይ ሚኒስትሯ ሰኢድ በኩል ደግሞ መልእክት አስተላልፋለች። ጉዳዩ ሰኢድ ለድርድር ክፍት ብንሆንም አሜሪካ በዚህ ጦርነት ከተሳተፈች ግን ታሪክ የማይረሳው ከባድ ክስተት ይፈጠራል። እኛ እያለን ያለነው ነገር ግልጽ ነው። እርዱን ሳይሆን እስራኤልን አትደግፉ ነው። ካልሆነ ግን አሜሪካ ጥቃት ለመሰንዘር ከሞከረች ምድር ላይ የሲኦል ደጆች ይከፈታሉ ብለዋል። በሌላ በኩል ደግሞ የኢራን የኒውክሌር ግንባታ መንስኤ አድርጎ የተቀሰቀሰው የኢራንና እስራኤል ጦርነት እስራኤል ኢራንን በ25 ዓመታት ውስጥ እስራኤልን ከምድረ ገጽ ለማጥፋት እንዳለመች ደርሼበታለሁ ያለችው እና ቅድመ መከላከል ለማድረግ ከኢራን ጋር ትንቅንቅ ውስጥ የገባችው እስራኤል የኢራንን ኒውክሌር ለማውደም ብትፈልግም ኢራን ግን ከምድር በታች ዘጠና ሜትር ጥልቀት ባለው ስፍራ ስለገነባችሁ የሚሆን አይደለም እየተባለ ነው። በዚህ ምክንያት የኢራን የኒውክሌር መታጠቅ እንደሌለባት ከምታምነውና ከምድር ወደ ታች 90 ሜትር ጥልቀት ውስጥ ያለው ኒውክሌር ማውደም የሚችል መሳሪያ ካላት ከብቸኛዋ አጓራ አሜሪካ ጋር ሆና ቀጠናውን በጦርነት አፋፍመዋለች። የኢራንን ኒክሌር ለማውደም የተሰናዳው የአሜሪካው አስፈሪጀት ቢሁለት የአሜሪካው አስፈሪጀት ቢሁለት ስፕሪትም ከዛሬ ነገ ይምዘገዘጋል ተብሎ ይጠበቃል። አሳሳቢው ነገር ታዲያ አሜሪካ ይህንን ካደረገች ፍንዳታው ዓለም ላይ ምን ያክል ውድመት እንደሚያደርስ ሳይንቲስቶች የሰጡት ትንታኔ ነው። ቢንያሚን ኔታንያሁን ደግሞ ኢራን ጥቃቶቹን የምትሰነዝር ከሆነ ከተወሰነ ጊዜ በኋላ ከመሳሪያም ከኃይልም ተርታ ትወጣለች፣ እጇ ላይ ምንም ነገር እንዳይኖራት ትሆናለች። ማንኛውንም የኢራን አመራር ደግሞ ከዓለማችን ሊያመልጥ አይችልም ብለዋል። ቻይናና ሩሲያ ከኢራን ጎን የመሆናቸው ነገርም የዓለም የጦርነት አሰላለፍን አመላክቷል። እረ ጉዳዩ ከዚህ ያለፈ ነው። ቻይና በራዳር እንዳይለይ ተሰውሮ መሳሪያ የጫና አውሮፕላን መላኳ እየተሰማ ነው። ይህ አውሮፕላን የቻይናንና የሩሲያን መሳሪያዎች አድርሶ ተመልሷልም እየተባለ ይገኛል። በሌላ በኩል ደግሞ ሩሲያ ከኢራን ጎን በመሆን አሜሪካ ኢራንን አጠቃለው ብትል እርምጃችን ከባድ ይሆናል ብላለች። አይዞሽ የሚላት እንዳገኘች የሚሳበቅባት ኢራን ደግሞ ኢራን አሜሪካ ጥቃት አደርጋለሁ ብትል የሲወል ደጆች ይከፈታሉ ማለቷ ከዚህ የመነጨ ነው እየተባለ ነው። ባለፈው የአሜሪካው ፕሬዝዳንት ትራምፕ አያቶላን ለመግደል ማሰብ ስህተት ነው ማለቱ የሚታወስ ቢሆንም እስራኤል ግን አሊ ካሚኒን እስራኤልን ለማጥፋት ያለመ ሰው ስለሆነ በየትኛውም ጊዜና ቦታ ለማጥፋት ወደኋላ አንልም ብለው በግልጹ ተናግረዋል። ጦርነቱ በእስራኤልና በኢራን ይጀመር እንጂ ከእስራኤል ጎን የሆነችውን ሄሏን አሜሪካና ከኢራን ጎን የተሰለፉትን ሩሲያና ቻይናን ለተመለከቱ የፖለቲካ ተንታኞች ዓለም የሞትና የእልቂት ጥላ እያንዣንበበበት ነው የሚል ስጋቶች እየገለጹ ይገኛሉ። የተወደዳችሁ የአደይኒውስ ቤተሰቦች የዛሬው የዕለቱ ትኩስ መረጃችን ይህንን ይመስላል። በሌላ መረጃ እስክንገናኝ ሰላማችሁ ይብዛ።